ሰላም ጤና ይስጥልኝ እንደምንቆይታችኋል የሰአቱን ዜና ይዤላችሁ ቀረብ ያለው ከዜናዎቹ ጋር ሀሰን ሁሴን ነኝ። በህገወጥ መንገድ ሲዘዋወር የነበረ ሶስት ሺህ ሊትር ቤንዝል ተያዘ። በምስራቅ ጉራጌ ዞን በቡታጀራ ከተማ በህገወጥ መንገድ በህዝብ ማመላለሻ ተሽከርካሪ ሲዘዋወር የነበረ ሶስት ሺህ ሊትር ቤንዝል በቁጥጥር ስር ውሏል። ቤንዝኑ በቁጥጥር ስር የዋለው በቡታጀራ ከተማ ሚያዝያ ስድስት ሁለት ሺህ አስራ ሰባት ከሌሊቱ ከዘጠኝ ሰዓት ከሰላሳ አካባቢ መነሻው አዲስ አበባ በቡ ቡታጅራ አድርጎ መድረሻውን ጉብሬ በማድረግ በህገወጥ መንገድ ሲዘዋወር የተያዘ መሆኑንም ተገልጿል። የከተማው ፖሊስ ዋና አዛዥ ምክትል ሳጅን ሙዲን አምዛ ከአዲስ አበባ በቡታጅራ አድርጎ ወደ ጉብሬ በቅጥቅጥ የህዝብ ማመላለሻ ተሽከርካሪ ወንበርና ኪስ ውስጥ በመሸሸግ ተጭኖ ሲዘዋወር የነበረ 3000 ሊትር ቤንዝል ነዳጅ የከተማው ፖሊስ ከሰላምና ሰላምና ጸጥታ ጋር በመተባበር መያዙን ገልጿል። ከህገወጥ የቤንዝን ነዳጅ ዝውውሩ ጋር በተያያዘ ሲያዘዋውር የተገኘው ተጠርጣሪ አሽከርካሪው በህግ ቁጥጥር ስር ውሎ መረጃ እየተጣራበት መሆኑም ተናግሯል። በህገ ወጥ መንገድ ሲዘዋወር የተያዘው ቤንዚን በህገወጥ የንግድ ቁጥጥር ግብረ ኃይል አማካኝነት በወቅታዊ ዋጋ ተመን 3000 ሊትሩ 346800 ብር በገንዘብ በመሸጥ በፋይናንስ ህግ አካውንት ለመንግስት ገቢ እንዲሆን መወሰኑንም ምክትል ሳጅን መውዲን ጠቁሟል። ህብረተሰቡ እንደዚህ አይነት መሰል ህገ ወጥ ድርጊቶችና እንቅስቃሴዎች ሲመለከት ጥቆማ በመስጠት እንዲተባበር ዋና አዛዡ ምክትል ሳጅን መውዲን